ሰላም ጤና ስጥልን። ውድ የሪፖርተር ተከታታዮች፣ የሰዓቱን ዜናዎች ቀጥዬ አሰማችኋለሁ።

የሱዳንን ጦርነት ሸሽተው በደባርቅ የሚገኙ 5000 ኢትዮጵያውያን የሰብአዊ እርዳታ እንዲደረግላቸው ጠየቁ። የሱዳንን ጦርነት ሸሽተው ወደ ኢትዮጵያ የገቡና በሰሜን ጎንደር ዞን ደባርቅ ከተማ ውስጥ ተጠልለው የሚገኙ ከ አምስት ሺህ በላይ ኢትዮጵያውያን የሰብአዊ እርዳታ እንዲደረግላቸው ጠይቀዋል። በሱዳን የተፈጠረውን የእርስ በርስ ጦርነት ሸሽተው በሰሜን ጎንደር ዞን ደባርቅ ከተማ በተለያየ ሁኔታ ላይ የሚገኙ ነዋሪዎች የዓለም ቀይ መስቀል ማህበር ካደረገላቸው የአንድ ጊዜ የሰብአዊ ድጋፍ ውጪ በመንግስት በኩል የተደረገላቸው እርዳታ እንደሌለ በመጥቀስ የሰብአዊ እርዳታ ድጋፍ እንዲደረግላቸው ጠይቀዋል። በደባርቅ ከሱዳን የተመለሱ ዜጎች አስተባባሪ አቶ ፍቅሩ ታደሰ ከሚያዝያ 2015 ዓ.ም ጀምሮ በተከሰተው የሱዳን የእርስ በርስ ጦርነት ሳቢያ በሱዳን ይኖሩ የነበሩ ኢትዮጵያውያን ያፈሩትን ሀብት ንብረት ትተው በመተማ ከተማ በኩል በማድረግ ወደ ሰሜን ጎንደር የተለያዩ አካባቢዎች መግባታቸውን አሁንም እየገቡ መሆኑንም ጠቅሰው ከ5 ሺሕ በላይ መሆናቸውን የዓለም ቀይ መስቀል ማህበር ለአንድ ጊዜ ካደረገው እርዳታ ውጪ በመንግስት በኩል የተደረገላቸው ምንም አይነት የሰብአዊ ድጋፍ ባለመኖሩ ለችግር መጋለጣቸውንና እርዳታ እንዲደረግላቸውም ጠይቀዋል። እንደ አቶ ፍቅሮ ገለጻ ከነዚህ ተመላሽ ዜጎች ውስጥ ከ1500 በላይ ለሚሆኑው ለእያንዳንዳቸው አባወራዎች የዓለም ቀይ መስቀል ማህበር ከየካቲት 2017 ዓ ም እስከ መስከረም 2018 ዓ ም ያደረገው 53300 ብር የገንዘብ ድጋፍ ለተፈናቃዮች የምግብ ወጪ የተለያዩ የቤት ቁሳቁሶች ለማሟላትና ና ለአጭር ጊዜም ቢሆን የቤት ኪራይ ወጪን ለመሸፈን እንዳገዛቸው፣ ነገር ግን ይህ ድጋፍ ባለመቀጠሉ በተለይም ሴቶችና ህጻናት አሁን የማህበረሰቡን እጅ ለማየትና በችግር ውስጥ ለመቀጠል መገደዳቸውን ተናግረዋል። የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት በዞኑ አስተዳደር መሰረት የሥነ ልቦናና የጤና ድጋፍ ማድረጉን ገልጿል። የጽሕፈት ቤቱ ኃላፊ አቶ ሰላሚሁን ሙላት ለሪፖርተር እንደገለጹት የምግብ ድጋፍ ለማድረግ ግን የዞኑ አቅም መሸፈን አይችልም ብሏል። ኃላፊው እንደገለጹት በዞኑ በተከሰተው ድርቅ ከትግራይና ከኦሮሚያ ክልል ተፈናቅለው የመጡ ከ145,000 በላይ ኢትዮጵያውያን ዜጎች ድጋፍ የማድረግ ሥራ ሲከናወን መቆየቱን አሁን ላይ እርዳታ የሚደረግላቸው ሰዎች ቁጥር ወደ 41,000 መድረሱንና በሦስት ዙርም የምግብ ድጋፍ የማድረግ ሥራ መከናወኑን ተናግረዋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዛ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በክፍያና በጥቅማ ጥቅም ማነስ ምክንያት ወደ መምህርነት ሙያ የሚገባ የሰው ኃይል እየቀነሰ በመሆኑ እጥረት ያጋጥማል ተብሎ እንደሚጠበቅ የትምህርት ሚኒስትሩ ተናገሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመምህርነት ሙያ የተከበረ በነበረበት ጊዜ አንድ መምህር በሚኖርበት አካባቢ ጥሩ ኑሮ ይኖራል ተብሎ ከሚመደቡት የሕብረተሰብ ክፍሎች አንዱ የነበረ ቢሆንም አሁን ያ ማዕረግ የሌለ በመሆኑ ይህ ወደ መምህርነት ሙያ ለመምጣት ያለውን ፍላጎት በከፍተኛ ደረጃ እንደቀነሰው እናውቃለን ብለዋል። የክፍያ ጉዳይ ለመምህራን ብቻ ሳይሆን የመንግስት ሰራተኛውንና ሌላውንም የሚመለከት በመሆኑ በዚህ ጉዳይ ባለፈው አመት ሰፊ ውይይት ተካሂዶ የደሞዝ ማስተካከያ መደረጉን ያወሱት ሚኒስትሩ፣ ይህም በቂ ባለመሆኑ ክፍያው መጨመር እንዳለበትና መምህርነት የተከበረ እንዲሁም ሳቢ ሙያ እንዲሆን የሚያደርግ ክፍያ እንደሚያስፈልግ አስረድተዋል። የመምህርነት ሙያ ወዶ የሚገባበት ሰው በጣም የተለጠጠ ሕይወት መኖር እንኳን ባይችል ልጆቹንና ቤተሰቡን ደግሞ ማኖርና ራሱን መኖር የሚችልበት የኢኮኖሚ ደረጃ ማድረስ እንደ ማህበረሰብ ኃላፊነት አለብን ብለዋል። አሁን ባለው የኑሮ ሁኔታ ምክንያት ወደ መምህርነት ሙያ የሚገባው የሰው ኃይል ቀንሷል ያሉት ሚኒስትሩ የመምህራን እጥረት እንደሚኖር የሚጠበቅ በመሆኑ ችግሩ በጥናት ተለይቶ የአጭር ጊዜ መፍትሄ ለማግኘት ሙከራ እየተደረገ እንደሆነ ተናግረዋል። የመጀመሪያው መፍትሄ ከመምህርነት ውጪ በሌላ የትምህርት መስክ ዲግሪ ያላቸውና ስራ የሚፈልጉ ዜጎችን የአንድ ዓመት የፔዳጎጂ ስልጠና በመስጠት ወደ መምህርነት ገብተው እንዲያስተምሩ ለማድረግ ፕሮፖዛልና ካሪኩለም ተዘጋጅቶ የገንዘብ ሚኒስቴር ፋይናንስ ተጠይቆ እየተጠበቀ መሆኑን ገልጸዋል። በሕገወጥ ማዳበሪያ ግዥና ስርጭት የተሳተፉ ግለሰቦች የሕግ ተጠያቂ እንዲሆኑ መደረጋቸው ተገለጸ። ሀገር ውስጥ የሚገባውን የአፈር ማዳበሪያ በተቀመጠው የጥራት ደረጃ ለማስገባት እንቅፋት ፈጥረው የነበሩና በሕገወጥ ስርጭት ተሰማርተው የነበሩ ግለሰቦች የሕግ ተጠያቂ እንዲሆኑ መደረጋቸውን የግብርና ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ህዳር 2 ቀን 2018 ዓ ም የግብርና ሚኒስቴርና ተጠሪ ተቋማትን የ2018 በጀት ዓመት እቅድና የአንደኛ ሩብ ዓመት አፈጻጸም በገመገመበት ወቅት ነው። በመድረኩ የተገኙትና የ2018/19 የምርት ዘመን የማዳበሪያ አቅርቦት እቅድን አስመልክቶ በቋሚ ኮሚቴው ለቀረበ ጥያቄ ምላሽ የሰጡት የግብርና ሚኒስትር ዴታው ዶክተር ሶፊያ ካሳ በ2018/19 የምርት ዘመን የአፈር ማዳበሪያ አቅርቦትን በሚመለከት ሚኒስቴሩ እያደረገ ያለው ዝግጅት በመግለጽ ምላሽ ሲሰጡ ከዚህ ቀደም በማዳበሪያ ስርጭትና የሀገሪቱን ስታንዳርድ የሚያሟላ ጥራት ያለው ማዳበሪያ ወደ ሀገር ውስጥ ከማስገባት ጋር ተያይዞ ችግሮች ማጋጠማቸውን ተናግረዋል። በተደረገው ርብርብ ችግር በፈጠሩ ግለሰቦች ላይ ተገቢው ሕጋዊ እርምጃ መወሰዱንም ገልጸዋል። ኢትዮጵያ የራሷ መስፈርት እንዳላትና በደረጃዎች ኢንስቲትዩት እንደሚሰጥ በግብርና ሚኒስቴር ተመራማሪዎች ጭምር የሚረጋገጥ መሆኑን አስታውቀው ከዚህ ውጪ በሕገወጥ መንገድ ማዳበሪያ ግዢና ስርጭት ላይ ተሰማርተው ከነበሩ የተወሰኑት የህግ ተጠያቂ እንዲሆኑ ተደርጓል ብለዋል። በዘንድሮ የምርት ዓመት 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ መታቀዱን ለዚህም 1.6 ቢሊዮን ዶላር በእቅድ መያዙንና በብሔራዊ ባንክ 1.2 ቢሊዮን ዶላር መፈቀዱን ገልጸዋል። ሚኒስቴሩ ሪፖርቱን እስካቀረበበት ጊዜ ድረስም 5.4 ሚሊዮን ኩንታል የዳፕና የዩሪያ ማዳበሪያ ግዢ መፈጸሙን የመጀመሪያውን የዳፕ ማዳበሪያ የጫነ መርከብ ህዳር 8 ቀን 2018 ዓ.ም ወደብ እንደሚደርስ አስረድተዋል። የግብርና ሚኒስትሩ አቶ አዲሱ አረጋ በበኩላቸው ከዚህ ቀደም ከነበሩት ተሞክሮዎች ትምህርት መወሰዱን ገልጸው የማዳበሪያ ህገወጥ ንግድ ለመቆጣጠር የተጀመሩ ስራዎች ተጠናክረው እንደሚቀጥሉና ውጤታማ ለማድረግም ሽያጩን ዲጂታላይዝ ማድረግ አስፈላጊ መሆኑን ተናግረዋል። በኦሮሚያ ክልል ባለፉት ሶስት ዓመታት ተሞክሮ ውጤታማ መሆኑንና በቀጣይም በሁሉም ክልሎች ተግባራዊ ለማድረግ ይሰራል ብለዋል። ውድ ሪፖርተር ተከታታዮች፣ የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።